የማህሌት ውርደት እና ውድቀት በተከታታይ እንደቀጠለ ነው። ብሩክ ቤት ድረስ ሄዳ የመጥሪያ ወረቀት መስጠቷ ሳያንሳት ነገር ግን ድጋሚ ደግሞ ዝናን አማል ላለው ብላ እሱ ጠጥቶ ሰክሮ በተኛበት ጊዜ ወደ ኪሱ ገብታ ስልኩን እንግዲህ በአይኑ አሻራ ለመክፈት ሙከራ እያደረገ ትገኛለች ማለት ነው። ነገር ግን እሱ ነቅቶባታል። በድጋሚ አንገቷን ሲቅጥ አርግቶ ይዟታል። አልሞት ብላለች ማለት ነው። እንግዲህ ሉላም እንደዚህ ከሞገስ ጋር ቀጥላለች ማለት ነው። እንደዚሁም ከሄግ ጋብዛቸዋለሁ ብሎ ውጭ ላይ ይዟቸው ወጥቶ ይገኛል። እንደዚሁም እንግዲህ እንዲሁም የብሩህ መ ወንድም መድበል እንግዲህ ከኤፍራታ ጋራ ተገናኝቷል። እሷም እንግዲህ በህይወት ሽል የሚቀይር ገንዘብ እሰጥሻለሁ የሰው ልጅ ህይወት አጋጣሚ ነው የምትቀየረው። ከአንቺ የምትፈልገው አንድ ነገር ብቻ ነው ዝናና መሀሌት ወዴት እንደሚሄዱ አንድ ነገር፣ ሁሉም ነገር ኢንፎርሜሽን እያጠናሽ ብሩክን ምን እንዳደረገ የት እንዳለ ኢንፎርሜሽኖችን እየለቃቀምሽ ትነግርኛለሽ። ለእኔ አዲስ ነገር ስታገኝ ብቻ ለእኔ ትነግርኛለሽ በማለት ይላታል። እሷም እንግዲህ እፍራታ እየጥቅም ሰውነ ከጥቅም አታልፍም ስለሆነ እሺ ብላ ተስማምታለች ማለት ነው። ሰላም ጤና ይስጠልኝ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያለችሁበት አለም ዳርቻ ሰላማችሁ ሆናችሁ በዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋቸው ሀሳብ አስተያየታችሁ መስጠት ትችላላችሁ። ለምታበረታቱኝ ውድ ቤተሰቦች ሁላችሁን ከልብ አመሰግናለሁ። እንግዲህ ምሳሌ ዲራማ ደስ የሚል ና ልባን ጠልጣይ አስተማሪ ዲራማ ነው ማለት ነው። እንግዲህ በዛሬ ለታ ብዙ አዳዲስ ነገሮች አሉ እነሱ ወደ እናንተ ማደርስ ይሆናል ማለት ነው እንግዲህ ማሀሌት ብሩክ ቤት ድረስ ሄዳ የመጥሪያ ወረቀት ሰጥታ ተመልሳለች፣ ለቅድስት ማለት ነው። እሱ እንግዲህ የመጥሪያ ወረቀቱ እቤቱ አልተሸጠም ይደርሰኛል፣ እኔም ተካፋይ ነኝ በማለት ነው እንግዲህ ወረቀት ሰታ የተመለሰችው የክስ ወረቀትና ያን ነገር እንግዲህ ዝና እንደ ሚስጥር አርግቶ ነው ለእሷ የነገራት እሷ ግን አላስቻላትም በጣም ጥቅም ጉዳድ ስለሆነች ወረቀት አስጠፋ ቤቱ ድረስ ሄዳ መስጠቷ ሳይቀር እንግዲህ በጣም ጀግና እንደሆነ አስመስላ በጣም ደግሞ ጥሩ ነገር እንዳደረገች ነገር አስመስላ ሄዳ ለዝና እቤት ድረስ ሄጄ የመጥሪያ ወረቀቱን ሰጥተዋቸው በማለት ነው የነገረችውን ነው እና ቤቱ አለመሸጡን ነገርሻችሁ ስላትም አውድ ነገርኳቸው በማለት ነው ያለችውና ነገር ግን እሱ እንዴት ነው የምትነግሪያቸው እኔ ሚስጥር ብዬ ደግሞ እየነገርኩሽ እንዴት እቤታቸው ድረስ ሄደሽ ቤቱ እንዳልተሸጠ ትነግሪያቸዋለሽ ሲጀምር ጀምሮ ይሄንን ነገር ከብሩ ውጭ ማንም የሚያውቅ ሰው የለም በማለት ነው እንግዲህ አንገቷን ሲጥ ያደረጋት ማለት ነው። እናንተ እንዴት ልታውቅ ቻልክ? ስትለውም እንደዚህ አይነት ነገር እኔን እንዳትጠይቅኝ ብዬሻለሁ፣ በድንቁርናሽ በጅልነትሽ ዝም ብለሽ ቀጥበት። እንደዚህ አይነት ጥያቄ እንዳትጠይቅኝ ግን ምን ይሁን ብለሽ ነው እቤታቸው ሄደሽ የነገርሻቸው ማለት እንግዲህ አንገቷን ሲጥ አርግቶ አንቋታል ማለት ነው። እሷም እባክ ዝና እሞት ብሀለሁ እባክ ልቀቀኝ፣ ያለች እየተማጸነች ትገኛለች። ነገር ግን እባክ ሰዎች እያዩ ነው ስትል ከፍተኛ እንደዚህ አይነት ነገር በማለት እንግዲህ አስጠንቅቆ ለቋታል ማለት ነው። እሷም እንግዲህ ሰዎች እያዩኝ እኮ ነው፣ ልትገለኝ ነው እንዴ? እኔ እኮ የሄድኩት ብሩክ ካለ እኮ በዛውን ብሩክን ለማየት ብዬ ነው፣ ለአንዳንድ ኢንፎርሜሽን ለማለት ብላ እንግዲህ ለመሸወድ ሙከራ እርግታለች ማለት ነው። እና እንደዚሁም ደግሞ እንግዲህ ሰራተኛዋ ቅድስት ቤት እያጠዳች ነበር። ቤት ስታጠዳ ሶፋውን ከቦታ ቦታ ስታንቀሳቀስ የብሮክን ቲሸርት አግኝታለች ማለት ነው። እንግዲህ ቲሸርቱን አንስታ እንግዲህ ወይ የጋሼ ቲሸርት ነው ብላ ምናምን በቃ እቅፍ አርገታ እያሸተተችው ምናምን ነበር እና ግን መጨረሻ ላይ ገልበጥ ስታደረገው ቲሸርቱ ደም አለበት። በጣም ተደናገጠች። ጨዎች በቃ ምን ሆኖ ጋሼ በማለት በጣም ተደናገጠች ማለት ነው። እንግዲህ ልጅቷንም ጠርታ ምሳሌ ና የትንሽ ያለ ምናምን ስትላት ሹራቡ የአባዬ ጋሼ ጋሼ ስትላት እንግዲህ እሷም አዎ የአባዬ ሹራ አብነው ነው እንኳ ምንጭው ስትላት፣ እንግዲህ ደም አለበት ምንድን ነው ስትላት፣ እንግዲህ ልጅቷም አዎ፣ ባለፈው ያኔ ከመታከሚ በፊት አፍንጫ ይነስሮኛል ነበረ ያኔ ጠርጎበት እዚህ ገ ወርውሮት ይሆናል በማለት እንግዲህ አረጋጋቻት ማለት ነው። እንደዚሁም ሉላም እንግዲህ ከሞገስ ጋር በደስታ እየቀጠለች ነው የምትገኘው። እንግዲህ ዝና እንደ እሷን እወድሃለሁ በይኝ አፈቅርሃለሁ በይኝ እያለ እንግዲህ ሁልጊዜ እንደሚያስፈራራት፣ እሷም እስቲ እባክህ እወድሃለሁ በለኝ እያለችው ትገኛለች። ሞገስም ማለት ነው ሞገሴ፣ እስቲ እወድሻለሁ በለኝ እስቲ አፈቅርሻለሁ በለኝ እያለችው ትገኛለች። እና እንግዲህ ያለፈው ሕይወቷ ከዝና ጋር ያሳለፈችው ሕይወት ወይም ደግሞ ታሪኩ ዛሬ እንደሳቆኑ እስቲ ያወድሃለሁ በለኝ እያለች እንግዲህ ሙድ እያዘችበት ትገኛለች ማለት ነው። እሱ እንግዲህ ምነው ዝና ትዛለሽ፣ እንዲናፈቀሽ እንዴ ስትል ሲላት እንግዲህ እሷም አሁን በጣም ናፈቀኛው ትለዋለች ማለት ነው። ያው የቀልድ ዋናው እንግዲህ ዱላው ነው የሚናፍቀኝ። ምን የሚናፈቃለው እውነት ነው። ምን የሚናፈቃለው ጀንበር ፀሐይ ማየት አቅቷት ሰማይ ማየት የተከለከለች ቤት ተቆልሆባት የምትቀመጥ ምስኪነት። አሁን ግን ከሞገስ ጋር ነፃነቷን አውጃ እየኖረች ነው የምትገኘውና ዘላቂ ያደርግላችሁ እንላችኋለን። ሉላንና ሞገስም ማለት ነው፣ እንግዲህ እሱም እንደዛው ኬክ ጋብዝሻለሁ ብሎ ውጭ ላይ ይዟት ኬክ ሊጋብዟት ሄዷል ማለት ነው። እንግዲህ ኬክ ቤት የሄዱት ዳጣ ጋራ ነው እንግዲህ ከዳጣ ጋር እየተጫወቱ ኬክ ግብዣቸውን አሳልፏል። ቤታቸውን እየተቀባቡ እየተጫወቱ በሉ ሳይሆን ተጫወቱበት ቢባል ነው ደስ የሚለው ኬኩንና በጣም ደስ የሚል ጊዜ ነው ያሳልፉት። እንግዲህ እንደዚሁም እነሱ ሲጫወቱ ደስተኛ ሲሆኑ እያየች ነበረና ዳጣም እንደዚህ ከሆነማ እኔ ፈቃ ፍቅረኛ መያዝ አለብኝ ፍቅረኛሞች እንደዚህ ከሆኑ ስትል እንግዲህ፣ ሞገስም አንቺ ሁሉ ነገር እንዲ የምትቆኝ ባለፈው በብሩክ ልጅ ስትቀኝ ነበረ፣ ከአባቷ ጋር ስትጫወት ስትቀኝ ነበር። አሁንም ደግሞ እኛ ስታይ በሁሉ ነገር እንዲ የምትቀ ሲያስቀኘው ቤተሰቦችሽን አግኝተሻል አሁን ኮ ሲላት፣ አው ቤተሰቦችን አገኘው አሁን ደግሞ በቃ ፍቅረኛ አማርኛ እንዴ ምንድን ነው አንተ ትለዋለች ማለት ነው። እሱም እንግዲህ እያደርግልሽ ይላታል እና ትሻለሽ እኮ ሲላት ሚያስ ትሻለሽ ሲላት እንግዲህ ማ እኔ ስትለው አዎ ምን ይወጣልሽ ቆንጆ ነሽ ሲላት እንግዲህ ማ እኔ ነኝ ቆንጆ እኔ ቆንጆ ነኝ በማለት እንግዲህ ያው ታፌዝበታል ማለት ነው። እሱም አዎ ሉላ ባትፈጠር ኖሮ እኔ አንቺን ነበር መጣሰው በማለት ይመልስላታል። ለመሆኑ ራስሽን በመስታወት ውስጥ አይተሽዋለሽ ሲላትም አየዋለሁ ግን ራሴን አላስተዋልኩትም ትላለች። እንግዲህ ያው ብዙዎቻችን ራሳችን በመስታወት የጋሼን ሹራብ ቲሸርት አግኝታ ወይኔ ብላ እንግዲህ እያሸተተችው ደስተኛ ሆና ፈገግታ ይታይባታል። ና እንግዲህ መድብልም ወደ ቤት ተመልሶ ነበር ና የጋሼ አልጋ ለሽ ብሎ መጽሐፍ እያነበበ ነበረ። እንግዲህ ቅድስትን በጣም በመጨነቅ እንግዲህ ወደሱ ክፍል ታማራለች። ና እሱም እንግዲህ ምን ሆንሻል ቅድስት? በጣም ተጨንቀሻል ኮ በሰላም ነው ሲላት አዎ በሰላም ነው፣ ግን በጣም ጨንቆኛል አላቅም። የብሩክ ነገር በጣም አሳሳቢ ሆኖብኛል ትለዋለች። እንግዲህ እሱም መፍትሄ የመፈለግ ነው እንጂ እኮ መጨነቅና ማልቀስ መፍትሄ አይሆንም። ነይ እስቲ እኔ እዚህ ጋር ተቀመጭና እናውራ ይላታል። እሷ እንግዲህ እኔ እዚህ ጋር ተቀመጭ ስላት በጣም ደንግጣ ፍርሃት ይታያል። ወደ ሱ ስትሄድ አትፍሪ፣ ነይ ይላታል ማለት ነው። እንግዲህ ይህን ክፍል ታውቂያለሽ ላ መሆኑ በደንቡ ሲላት፣ አይ አላቀውም በማለት ትመልስለታለች። እንግዲህ እሱም ጨዋታቸውን ይቀጥላሉ። እሱ የምናወራው ነገር አለ ብሏት እንዴት ነው ከብሩ ጋር ያላቸው ግንኙነት ሲላት፣ ምንም የለም እንዳሰሪና እንደ ሰራተኛ ነው በማለት እንግዲህ ትመልስለታለች እና እሱም እንግዲህ አትዋሽኝ፣ እኔ የሚዋሽ ሰው ከፊቱ ላይ ነው አይቼ የማውቀው በማለት ይላታል። እና እሷ ግን አረ ምንም የለም ምንም ነገር የለም በማለት ጋሼ እኮ በጣም ጥሩና መልካም ሰው ነው በማለት ትመልስለታለ ማለት ነው። እንዴት ነው እሱ ግን አይኑን መግለጥ ያቃታችን የመሰለች ሴት አጠገቡ እያለች እንዴት አይኑን መግለጥ አቃተው በማለት እንግዲህ ይላታል ማለት ነው። እሱ ግን በጨዋታዎች መሀል ነገሮችን ነገሮች ሊያወጣጣት ሞክሮ ነበር። ቅድስት ግን ወይ ፍንክች እያለች አይደለም። ነገር ግን ብታለቃቅስም፣ ምንም በጣም ጥሩ ሰው እንደሆንሽ ሰምቻለሁ፣ ብሩክ በተደጋጋሚ ነግረኛል። ከማህሌት ጋራም እያሉ በጣም ብዙ ውለታ እንደዋልሽለት፣ በጣም መልካም ሰው እንደሆንሽ ነግሮኛል። ነገር ግን ማልቀስ አይጠበቅብሽም ነገሮች ወደ መፍትሄ የሚሄድ ነው የሚጠበቅብሽ፣ እያለ እያበረታታ ይገኛል። እሷም እንግዲህ እሺ በማለት ካጠገቡ ውትታው ትወጣለች። እሺ ጋሺ በቃ ብላው ስትወጣ፣ ይኸውልሽ አንቺ ለመደበቅ ትሞክሪያለች፣ ግን አፍሽ፣ ሁኔታሽ እያቃጠረብሽ ነው በማለት ይላታል። እሷም እንግዲህ ስቅ አቀልደው ትወጣለች ማለት ነው። ዝናብ እንግዲህ እንዴት ነው እኔ የተሸነፍኩት? እንዴት ነው ማሸነፍ ያቃተኝ? እነኚህ ሰዎች እንዴት ነው ሚስቴን ወስደውብኝ፣ ለቀናት ለሳምንታት ሚስቴን ማግኘት ያቃተኝ? እኔ ብዙ ነገሮች ማድረግ የምችል ሰው ነኝ ብዙ ነገሮችን ማግኘት የምችል ሰው እኮ ነኝ። እንዴት ነው ግን እነሷ እስካው ማግኘት ያቃተኝ? እንዴት ነው የሰው መቀለጃ የሆንኩት? በማለት እያለ ይገኛል ና ስለዚህ በቃ እንደዚህማ ዝም ብዬ ተዋርጌ እስከምኖር አንዱ ወይ ገድዬ ወይ በቃ ራሴን አስከብሬ እንዳንበሳ ራሴን አስከብሬ ሞተ መባል ይሻለኛል፣ እያለ እንግዲህ በቁርጠኝነት እየተነሳ ያለ ይመስላል። እኔ አባቴ ይሄንን አላስተማረኝም። አባቴ ያስተማረኝ ጀግንነትን ቆራጥነትን ነው ያስተማረኝ።

ወይ እራሴን አስከብሬ መሞት አለብኝ እንጂ ዝም ብዬ መኖር የለብኝም እያለ ይገኛል ማለት ነው። እንደዚሁ መጠጥ ቤት ሆኖ እየጠጣ ከመሀሊት ጋር እየተለባደዱ ነበረ። እንግዲህ እሷም አንዳንድ ሚስጥሮችን ለማስወጣት ሙከራ እያደረገች ነው። ግን ዝና በነገራችን ላይ ወይ ፍንክች የለም። በጣም ንቁ ሰው ነው እና በጣም ኮስታራ እና ንቁ ሰው ነው። እሷ በጣም ብዙ ነገሮችን አድርግታለች። በቃ ጠጣ በደንቡ ትሏለች። እሱም ዛሬ አምሮብሻል ደግሞ ታምር ያለች ሲላት ዛሬ መታማርኩ ሁልጊዜ መጠጣት አለብህ በቃ ጠጥ እኔን አሳምሮ የሚያሳየ ከሆነ ሁልጊዜም ጠጣ ትለዋለች ማለት ነው። ግን ማታ ማታ ነው የምታምሩ፣ ቀን ቀን አታምሪም። ቀን ቀን ያቺ ሞዛዛዋ፣ ያቺ ደረቋ፣ ያቺ ጨካኟ ነች የምትታየኝ። ማታ ማታ ብቻ ነው አምረሽ የምትታየኝ እያለ እንግዲህ ይላታል ማለት ነው። እሷም ዝና፣ እኔም እወድሃለሁ ስጥ። ዝም በይ እናንተ፣ ሴቶች መቼም ሰውን አትወዱም። እኔ ኮሉ ላይ ያን ሁሉ ነገር እያደረግኩላት ነው ትታኝ ሄደችው ፈንክታኝ በማለት ይላታል። አዎ ጠግባ እኮ ነው ትታኪ ሄደችው፣ ተዋት በቃ ትለዋለች ና ተዋት በቃ በማለት ስትል፣ አዎ እኔም ከአንቺ ጋ ሚስቴን ትቼ ከአንቺ ጋ አንቺን ባልሽ እንትተሽ ከኔ ጋ እያሌላታል ማለት ነው። እየተለፋደደ እንግዲህ በሰከራፉ። አዎ ዝናየ ተዋት በቃ እኔ እኮ በጣም ነው መወደ ስትለው፣ እንግዲህ እና እናንተ ሴቶች መቼም ሰው ወዳችሁን አታቆም ሲል እንግዲህ፣ ያን ሁሉ ነገር እያዝናናኋት ብዙ ነገር እያደረኩላት መሬት አይንካሽ እያልኳት፣ አዎ እውነትህን እኮ ነው እውነትህን ነው ትላለች እንግዲህ ስር ስር እያለ እውነትህን ነው። ወደ ድርጅ እንዳትወጣ በር ቆልፈህባት ያልካት እያንገላታሃት በግድ ወድሻለሁ በይኝ እያልካት እየደበደብካት ወደ ውጭ እንዳትወጣ ፀሐይ እንዲናፍቃት እያደረካት እያዝናናት ቤት ውስጥ እየቆለፍክባት እየደበደብካት እንዴት ሳዳ እንዴት በማለት ስትለዋለኝ፣ አዎ ይህን ሁሉ ነገር አድርጌላት እኔን ትታ መሄዷ ያል እንግዲህ፣ እሷ አልገባውም። እሷ አሽሙር ነው እያወራችሁ ያላችሁ። ወነገራችን ላይና ያው መጨረሻ ላይ ዛሬ እኔ ካንተ ጋራ ነው አይደለ ወይ እማድረው ስትለው፣ አዎ እዚሁ ነው የምናድረው። ወደ ቤትም አንሄድም ነው ያለት ና እሺ በቃ ደስ ይለኛል ን ያለችው ና ግን ለመጠጡ በጣም እየገፋፋች ነው እሷ ራሷን እየጠበቀች ነው ማለት ነው ና እንደዚሁ እንግዲህ ከሌሊቱ አምስት ሰዓት ሆኗል። ኢፍራታ በጣም እያሰበች ነው ምን ሆና ነው እንዴ እስካሁን ድረስ የቆየችው በማለት እንግዲህ ስትደውልላትም ከእንግዲህ በኋላ እመጣለሁ ብለሽ እንዳታስቢ እኔ በሩ ልዘጋው ነው ስትላትም ከማን ጋር እንዳለው ብታይ ትላታለች ማለት ነው። እሷም ከማን ጋር ነው ያለሽው ስት ስትላት እንግዲህ ከዝና ጋር አንድ አልጋ ላይ ነው ያለው፣ ግን አሁን እሱ ተኝቷል በማለት ነው ያለቻት። እና እሷም በይ ጠበቅ አድርጊ ምን አርግ ተሽኑ ደግሞ አጠጥተሽው ይሆን እንዴ ስትላት እንግዲህ እሷም ባክሽ ጠጥቷልም ግን በቃ ዛሬማ የልጅ አባት ነው ማደርገው፣ እንደዚህ ያለቀው ማለት ናል የልጅ አባት መሆኑ ይደርሳል። ለቆንስ ጅላት ሆኚ ስልኩን ክፈችና አንዳንድ ፎርሜሽኖችን ያዥበት ምን እንደሚሰራ ስልኩን ፈትሽበት ነው ያለቻት ማለት ነው እንግዲህ የፍራታ ኢንፎርሜሽን ሰጣ ላይ እና ነገር ማያያዝ ላይ በጣም ጎበዝ ናት ማለት ነው። እሷም በቃ ስልኩን መፈተሽ አለብኝ በማለት ነው እየወሰነችው ማለት ነው። እና እንግዲህ ቀስ ብላ ወደ ኪሱ እየገባች ነበረ። ዝና ግን ተኝቶም ይራገጣል ማለት ነው። እገልሃለሁ፣ አልታውክም፣ እገልሃለሁ እያለ በእንቅልፍ ልቡ ውስጥ እንግዲህ እየተደባደበ በቦክስ በእርግጫ በካራቴ እየተደባደበ ነው የሚገኘው ማለት ነው። በእንቅልፍ ልቡ እርግጠኛ ነኝ ከሞገስ ጋር ነው የሚደባደበው በእንቅልፍ ልቡ የእሱ ጠላቶች በዙና እንደዚህ ነው በቃ በእንቅልፍ ልቡም እየተደባደበ ነበር የሚተኛው። እሷ እንግዲህ ያን ሁሉ ነገር እያየች እሷ ትንሽ እጇን ፊቱ ላይ ውላ አርጋ መተኛት አለመተኛቱን ቼክ ልታደርግ ስትል እሱ እየተፈራገጠ ነው በቁስ ጀምሮ እንቅልፍ ልቡ ጋ ማለት ነው ና ነገር ግን እንደምንም ብላ ተኪስ ውስጥ ማውጣት ችላለች ስልኩም ማለት ነው እየተራገጠ እየተንቆራጠጠ ቢሆን ተኪሶ አውጥታለች። ነገር ግን ፓተርኑ ልታውቀው አልቻለችም፣ እና ፓተርኑ ወደጋጋሚ ስትሞክረው አልከፈተላትም። በአሻራ ነው የዘጋው። እና አሻራ እንግዲህ በአይን አሻራ ነው። እና በጣም የሚገርም ነው። ፊቱ ላይ በተደጋጋሚ ስልኩን ብትይዝበትም አልከፈተም። ነገር ግን በአይን አሻራ ስለሆነ ቀስ ብላ አይኑ ከፈታ እርግታ ስልኩን በአሻራው፣ እንግዲህ በአይኑ አሻራ ሲከፈት እሱም ይነቃል ማለት ነው። እሱም ይነቃል። በስመ አብ ወልድ ወመንፈስ ቅዱስ ብሎ እንግዲህ አማትቦ ሲያየው ሴጣን ስላው ነበረ ግን መሀሌት ነች ያጠገቡ ጉት ያለችው። ምንድን ነው እየተካሄደ ያለሁ? ምንድን ነው እያደረግሽ ያለሹ? ምንድን ነው እዚህ ያመጣሽ? በማለት ነው እንግዲህ በድጋሚ ሴት አርግቶ የያዛት ማለት ነው። በጣም የሚገርም ነው እና ማህሌት በቃ በተደጋጋሚ እየተዋረደች እየወደቀች ነው የሚገኘው እና እንግዲህ የብሩክ መጥፋት ሁላችን ያው በጣም ግራ ያጋባ ነገር ነው። ብሩክ የት ነው የሄደው የሚለው እንግዲህ በቀጣይ ፍንጭ እናገኛለን ብለን ተስፋ እናደርጋለን እና እንግዲህ የብሩክ ወንድም በዱላ ከመሄዱ ይልቅ በሲስተም መሄዱ ኢፍራታን በጥቅም መያዙ ትልቅ መፍትሄ ነው ብዬ አስባለሁ። ሄዶ መሀሌትን ቢደበድብ ምንም የሚገኘው ነገር የለም፣ ያው ድብድብ ነው። ባለፈውም ዝናም ደብድቦት ዝናን ደብድቦት አፍርድ ቢያስቅጦት ነበር ከአጠገቡ ሄደው። ነገር ግን የእሱ መደብደብ ምንም ያመጣለት መፍትሄ የለም እና አሁንም መሀሌትን ቢደበድብ ወይም ኢፍራታን ቢደበድብ ምንም የሚነግረው የሚያገኘው ፍንጭ የለም እና ነገር ግን ቤቱም እንዳልተሸጠ በምሳሌ ስምም እንዳለ ውክልና ላይ ደግሞ በሱ በራሱ ስም እንዳለ እና እኔ ለምን ውክልና ሰጠኝ በማለት እንግዲህ በጣም ጥያቄ ፈጥሮበታል። ይሄ ነገር ምንድን ነው እሱ በጣም ጥያቄ ፈጥሮብኛል እያለ ግራ እየተጋባ ይገኛል። እና አሁን ኢፍራታ መያዟ፣ ኢፍራታን በጥቅም መያዟ ማህሌትን እንግዲህ አንዳንድ ኢንፎርሜሽኖችን እየጠየቃች ትገኛለች ማለት ነው። እና ጠይቂ ውስጥ ለምንድን ነው እንዴት ሊያውቅ ቻለ ይህን ነገር? እሱ ይህን ያለው ዝና ይሄን ነገር ያውቃልና ጠይቂው እያለቻት እሷም እንግዲህ እየጠያየቀቻት ትገኛለች። እንደዚሁ እንግዲህ አንዳንድ ሚስጥሮች እየነገራትን እሱም ለማንም እንዳትነግሪ ብሎኛል ደግሞ ይገለኛል ከነገርኩሽ በማለት እንግዲህ እየፈራች ትገኛለች። ና እንግዲህ በቀጣይ ቪዲዮ ደግሞ ብሩህ ይገኛል ወይስ አይገኝም? እንደዚሁም ደግሞ እንግዲህ ክፍሉ ገብታ ስልኩን በአሻራው ልትከፍት ነበረ። ና እንግዲህ ነቅቶባታል። ምን ይፈጠራል የሚለው በቀጣይ ቪዲዮ እላችሁ እመጣለሁ ማለት ነው። ዛሬ በዚሁ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርሰን ብቱልኝ። ባይ ባይ ለምታበረታቱኝ የአሳብ አስተያየት ለምትሰጡ ሁላችሁም ከልብ አመሰግናለሁ። ፈጣሪ ይጠብቃችሁ። ባይ ባይ። አመሰግናለሁ።